መጽሐፈ ሲራክ ምዕራፍ 51 የሲራክ ልጅ ኢያሱ የጸለየው ጸሎት ይህ ነው። ሰማያዊ ንጉሥ የምትሆን አቤቱ ጌታዬ፣ ገዛ አለሃለሁ። አቤቱ ፈጣሬ መድኃኒቴ፣ አመሰግንሃለሁ ረዳት ሆነሃልና የምትሰውረኝም ሆነሃልና ሰውነቴንም ከሞት አድነኋልና የነገረ ሰሪ አንደበትም ካመጣው መከራ አድነኸኛልና በስምህም አምናለሁ አሰትም ከሚሰሯት ከብዙ ሰዎች በጠላትነትም በተነሱብኝ ሰዎች ፊት የምትረዳኝ ሆነሃልና የምትሰውረኝ ሆነሃልና እንደ ቸርነትህ ብዛት መጠን ስለ ስምህም ከመከራው አዳንኸኝ። እንስሳት ይበሉ ዘንድ ቀን ያዘጋጁት ሌሊት እንዲያመሰግኩ እንደዚህ ሁሉ ባገኘችኝ በመከራዋ ብዛት ሰውነቴ ፈለጓት ቋያ የከበበው አውሬ በእሳት መካከል እንዲቃጠል ከሞት ሆድ መቃብር አደፈኛ ከሆነ ከነገረ ሰሪ አንደበትም ካሰት ነገርም አዳንከኝ። ነገር ሰርቶ ከንጉስ የሚያጣላ በደለኛ አንደበት ሰውነቴን ለሞት አደረሰው። ሰውነቴም ለመቃብር ደረሰች። በአራቱ ማዕዘን ከበቡኝ። የሚረዳኝ አጣው። የሚያድነኝ ሰው እንዳለ ብዬ አየሁ የለም። አቤቱ ይቅርታህን አሰቡ። አንተን ተስፋ የሚያደርጉ ሰዎች የተደነቁ ናቸው፣ ከጠላታቸውም ታድናቸዋለህ እና ዓለም ከተፈጠረ ጀምሮ የነበረ ስራህንም አሰብኩ። በኃጢአቴ ከመጣብኝ መከራ ዳንኸኝ። ከሞትም እድን ዘንድ ለመንኩ እግዚአብሔርን። አባቴ ጌታዬ የረዳት ከሌለ ዘንድ ትቢተኞች በተነሱበት ወራት በመከራዬ ጊዜ አትለየኝ፣ እለዋለሁ። ስምህንም ለዘላለም አመሰግናለሁ፣ እገዛልሃለሁ፣ ምስጋናህንን እናገራለሁ። ልመናይንም አሰማኸኝ፣ ከሞት አዳንከኝ፣ መከራ ከሚመጣበት ቀን አዳንከኝ። ስለዚህ ነገር እገዛልሃለሁ፣ አመሰግንሃለሁ፤ አቤቱ ስምህን አመሰግናለሁ። እኔ በህፃንነት ሳለሁ ያለ ሐሰት ጥበብን መረመርኳት፣ በጸሎቴም መረጥኳት፣ በቤተ መቅደስም ስለ እሷ ለመንኩ። ለዘላለምም እመረምራታለሁ፣ ምስጢሯም እንደ ተክል ፍሬ ይበዛልኝ። ልቦናዬንም በእሷ ደስ አለው፣ እግረ ልቦናዬም በእውነት ጸናች። ከህፃንነቴም ጀምሬ ምስጢሯን መረመርኩ፣ በጆሮዬም ፈጽሜ አደመጥኩ። መረጥኳት እኔም ብዙ ጥበብን አገኘው። በእሷም ከፍታ ከፍታ ተደረገልኝ። ጥበብን የገለጠልኝ እግዚአብሔርንም አመሰግነዋለሁ። አደርጋትም ዘንድ አሰቡ፣ ለበጎ ነገርም ቀናው። መከራም መጥቶብኝ አላፍርም። ሰውነቴም በእሷ ተበረታታች፣ በስራዬም ተራቀቁ። እጆቼንም ወደ ሰማይ አነሳው ለደንቆርናዬም አለቀስኩላት። ሰውነቴንም ስለ እሷ ቀናሁ። በሚገባ በሱ ፈቃድ አገኘኋት። ልቦናዬንም ከሷ ጋር አጸናው። ስለዚህም ነገር እግዚአብሔር በመከራው አልጣለኝም። ሰውነቴም በእሷ ታወከ መረመረቻት። ስለዚህ ነገር የአማረ ትምህርትን ገንዘብ አደረግኩ። እግዚአብሔርም የጸሎቴን ዋጋ ሰጠኝ። በእሷም እግዚአብሔርን አመሰግነዋለሁ። እናንተ ሰነፎች ወደ እኔ ቅረቡ፣ በጥበብ ቤት ትኖራላችሁ። እንደምን አጣችኋት? ስለዚህ ነገር ንገሩኝ። ሰውነታችሁንስ ከትምህርት ፈጽማ እንደምን ተጠማች? አንደበቴንም ገልጬ ተናገርኩ፣ ያለ ዋጋም አስተማርኋችሁ። ክሳደ ልቦናችሁንም አዋርዳችሁ ምስጢሯን መርምሩ፣ ሰውነታችሁም ጥበብን ትቀበል ትቀበል። ጥበብንም ማግኘት ቅርብ ነው። ጥቂት ድካም እንደክሜ በሷ ብዙ እረፍትን እንዳገኘሁ እነሆ በዓይናችሁ አስተውሉ። ከብዙ ገንዘብ ቁጥር ከሌለው ከወርቅ ይልቅ ጥበብን መረጥኋት፣ ለእናንተም ማስተማርኋችሁ። ሰውነቴንም በቸርነቱ ደስ አላት። እግዚአብሔርንም ማመስገን ቸል አትበሉ! በጊዜው ጊዜ ዋጋችሁን ይሰጣችሁ ዘንድ ይህ ዓለም የሚያልፍበት ጊዜው ሳይደርስ ስራችሁን ስሩ። ለእግዚአብሔር ለዘላለሙ ክብር ምስጋና ይግባውና የኢየሩሳሌም ሰው የአልአዛር ልጅ ሲራክ ኢያሱ የተናገረው ጥበብ መላ ተፈጸመ።